ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ምሽት በብሄራዊ ቤተ መንግስት በተካሄደው ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። የከበረ ሽልማቱ የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው። ኢትዮጵያ የሰጠቻቸውን ክብርና ሽልማት ለቀጣይ ትልቅ ኃላፊነት አነሳስቶኛል ብለዋል። የጌትስ ፋውንዴሽን መስራችና ቢል መሪ ቢል ጌትስ በቅድሚያ ስለተሰጠኝ ሽልማትና ክብር አመሰግናለሁ። በራሴና በቢልጌትስ ፋውንዴሽን ስምናገር የምፈልገው በኢትዮጵያ እየሰራን ባለነው ሥራ ከፍ ባለ ትብብር ውጤት ያመጡ ስራዎችን አከናውነናል። ከዚህ የተሻለ ስራን በጋራ መስራት እንደምንችል እርግጥ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ለመጀመሪያ ጊዜ ሳገኛቸው እንደ ሀገር ሊሰሯቸው ስላቀዱት ሰፊ ርእይና በተለይም በአዲስ አበባ ላይ ሊተገብሩት ስላለው ዕቅድ አጋርተውኝ ነበር። ዛሬ በሳይንስ ሙዚየም እና በብሔራዊ ቤተ መንግስት ጉብኝት የማድረግ ዕድልን አግኝቼ ተመለከትኩ። በጣም አስገራሚና ፈጣን ታሪካዊ ለውጥ በዚህ ሀገር ላይ እየሆነ ስላለ የሚደነቅ ነው። በአፍሪካ ቢሮአችንን ስንከፍት የጀመርነው በኢትዮጵያ ነበር። በወቅቱ ስለ ጤና ዘርፍና ሌሎች ሴክተሮች ላይ ጥልቅ እውቀት አልነበረኝም። በዚህ በኢትዮጵያ ብዙ ልምድን ያገኘንባቸውና በተለይም በግብርናው ዘርፍ ምሳሌ የሚሆን ተሞክሮና ትብብርን ተግብረን ወደ ሌሎች የአፍሪካ ሀገራት እንድናስፋፋ መነሻ ሆኖናል። በምሰራቸው ስራዎች በየጊዜው ቴክኖሎጂና ፈጠራ የታከለባቸው አሰራሮችን በመተግበር ጥሩ ውጤት እያመጣን እንገኛለን። አሁን ላይ ከውጭ የሚመጡ ድጋፎችና የትብብር ስራዎች እየጠበቡ እንደሆነ አስተውላለሁ። ይህን ግን መቀልበስ ይኖርብናል። እኔ በግል ላይ ፋውንዴሽን በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት የሚሰራቸውን ተግባራት አጠናክሮ ለመቀጠል ቁርጠኞች ነን። ሕጎችም እንዲሻሻሉ እንሰራለን። በዚህ ደግሞ ቴክኖሎጂና ፈጠራ የታከለባቸው ስራዎችን ግብዓት ማድረግ አለብን። ኢትዮጵያ ሳይንስ ሙዚየምን ጨምሮ ሌሎች ሰው ሰራሽ አስተውሎትን የተደገፉ ተቋማትን በማዘጋጀት ወጣቶች ለዚህ ሀገር እድገት ሰፊ አበርክቶ እንዲኖራቸው የተሰራው ስራ የሚደነቅ ነው።